ይህ የምትመለከቱት ውሃ 19 ሜትር ላይ በዚህ ጀግና በዚህ ታታሪ በእጁ ተቆፍሮ የሚገርም ውሃ የወጣ ነው። እስኪ ስለ ውሃው አወጣጥና አጠቃላይ ስላለው ነገር ከራሱ አንደበት የምንሰማ ይሆናል። የምስራች ነው ለከርሰ ምድር ውሃ ቆፋሪዎች። እንደዚህ አይነት ሰዎች በግቢያችሁ መጥተው ውሃ ሊያወጣችላችሁ ተዘጋጅተዋል። ስሙን እንተዋውቀውና ስለ ውሃ አወጣጡ እዚሁ የምንሰማ ይሆናል። አብራችን ቆዩ። ሰላም ብያለሁ ወዳጅ፣ ስምህን ማን ልበል? እኔ ዋሲሁን ድሪባ ይባላል። ዋሲሁን ድሪባ፣ በምን የሙያ ዘርፍ ወይም በምን የሥራ ዘርፍ ላይ ነው ተሰማርተ ያለው? አሁን ያለው ውሃ በማውጣት ስራ ላይ ነው። ውሃ በማውጣት ስራ ላይ ነው ያለው። ይሄ ያወጣ ውሃ አንተ ነው ወይ ያወጣው? ስንት ሜትር ላይ ወጣ? ለተመልካቾች በራስ አንደበት ንገራቸው እስኪ ይሄንን ውሃ ያወጣ ነው። በእጃችን ቆፍረን እዚሁ ግቢ ውስጥ ነው ያወጣ ነው። ግቢ ውስጥ እዚህ። ለምሳሌ ቦታውን ለመጥቀስ ያክል የት አካባቢ ነው አሁን ይሄ የሚገኘው? አሁን አቃቂ ቃሊቲ ውስጥ ነው የሚገኘው። አቃቂ ቃሊቲ። በእጅ ነው ቆፈርከው? በእጃችን 19 ሜትር ላይ የሚገርም ፓወር ያለው ውሃ ነው ያለው። ይሄ ውሃ ለምን ያክል ደቂቃ ሳያቋርጥ ወይ ለምን ያክል ሰዓት ሳያቋርጥ እንትን መመፍሰስ ይችላል? ይሄ ውሃ አሁን 24 ሰዓት መፍሰስ ይችላል። ሀያ አራት ሰዓት አይቋረጥ፣ አይቋረጥ። በጣም የሚገርም ነው። እንደምትመለከቱት በጣም ንጹህ የሆነ ነው፣ ፒውር የሆነ ነው። ውሃ ሊጠጣ የሚችል ውሃ ነው። ይጠጣል አይደል? ይጠጣል። ያቱም የምንጭ እየጠጣ ነው ያደግነው ገጠር አካባቢና ስለዚህ 24 ሰዓት ያለ ማቋረጥ ይሰራል ማለት ነው። 24 ሰዓት ያለ ምንም ማቋረጥ ይሰራል። ይሰራል። በጣም የሚገርም ነው፣ ደስ የሚል አሰራር ነው። ምን ያክል ጊዜ እንደፈጀብህ ታውቀዋለህ፣ እንደው ለተመልካቹም ለማወቅ ለሙያተኞችም ለማወቅ አሁን አንተ በእጅ ነው እንትን ያልከው፣ በማኑዋል በእጅ ነው ያወጣ ምን ያክል ጊዜ ፈጀብህ? ይህንን አሁን ለማውጣት አንድ ሳምንት ነው የፈጀነው። አንድ ሳምንት። ተመልከቱ 19 ሜትር ውሃ ወደ ውስጥ ቆፍሮ ለማውጣት አንድ ሳምንት ብቻ ነው የፈጀበት። ቻሌንጁ ምን ነበረ? ለሌሎች ወጣቶች እስኪ ትምህርት እንዲሆናቸው ምንድነው ወጣቶች አሁን ወደዚህ ስራ ለመግባት ምናምን ምንድነው መስፈርቱ? ድካሙን እስኪ ሁሉ ነገር ንገራቸው። ቻሌንጁ ምንድነው? ያው ይሄንን በእጅ ሲሰራ ትንሽ ሊያደክም ይችላል። ኦኬ። ያንን ግን ያ ድካሙን በርትቶ ከተቆፈረ? ምንም የሚያስቸግር ነገር የለም። ሌላ ደግሞ በቀላሉ እንደዚህ ውሃውን ግቢ ውስጥ ለተለያዩ ነገር ስንጠቀም ያ ቻለንጁ ምንም የሚከብድ ነገር አይደለም። የሚከብድ ምንም አይፈልግም። ምንም እንትን የሚከብድ ነገር የለውም። ሰው እንትን ብሎ በጉልበቱ ብቻ እንትን ብሎ መስራት ነው። ማውጣት ይችላል፣ ማውጣት ይችላል። እሺ፣ አሁን አንተ ለምሳሌ ውሃ እያወጣ ነው ያለው አይደለ? ለሌሎች አሁን ዛሬ ስልክህንም እንለጥፋለን። ለሌሎች ሰዎች አሁን አገልግሎቱ መስጠት ትችላለህ ወይ? ምክንያቱም የሚደነቅ ነው። በማኑዋል በእጅ ነው። ብዙ ጊዜ አይተኸኝ ከሆነ ሚዲያ ላይ በጣም ብዙ፣ ስለዚህ ስራ ሰርቻለሁ እና እውነት ማውጣት ይቻላል ወይስ? ለተመልካቾች አንተ ከምን ተነሳ መጀመሪያ ታምን ነበር? ውሃ ማውጣት ይቻል ነበር ብለህ ታምን ነበር? እስኪ ሂደቱን አንተ ወደዚህ የገባኸው። እኔ መጀመሪያ አሁን እኔ ትምህርት በዲግሪም ተመርቄ ያለው፣ ኦኬ፣ ማስተርስም ደግሞ ተመርቄ ያለው በሌላ ዘርፍ ማለት ነው። እሺ፣ ከዚህም ጋር ይገናኛል የተመረኩበት ማለት ነው። እሺ፣ ግን ውሃ እንዳለ አውቃለሁ መሬት ውስጥ አዎ። አሁን ይሄንን ይሄ የውሃ ቁፋሮ ስራ በቢሮ ሰልጥነን ነበረ። ኦኬ፣ ከዛ ሰለጠንን። ከዛ ደግሞ ፕራክቲካሊ የሚሰሩ ሰዎችን ጓደኛዬን አገኘውና ጓደኛዬ ጋ ሄጄ ይሄንን ቁፋሮ አየሁኝ። እሺ፣ ከዛ እሱ ጋር እንትን ካልኩ በኋላ ለራሳችን ለራሴ ደግሞ ይሄው እንደዚህ እያወጣው። ለህብረተሰቡ አገልግሎት እየሰጠ በጣም አሪፍ። ስለዚህ አሁን የትኛውን ቦታ ለምሳሌ አሁን አገልግሎት ለመስጠት ዝግጁ ነው ወይ ሊጀምር አሁን ከዚህ እስኪ አገልግሎት የትም ቦታ እሺ። በማኑዋል ነው በማሽን ነው አገልግሎት የምትሰጠው? አገልግሎት የምትሰጠው በሁለቱም ነው። በሁለቱም ተሰጣለ። ስለዚህ በማሽንም በማኑዋልም ማለት ነው። አዎ፣ በሁለቱም በሚፈልጉት መስጠት ይችላል መስጠት ይችላል። ምን ቅድመ ዝግጅት ማድረግ አለባቸው? አሁን አንተ ለመጥራት ለማሰራት፣ አንዳንዴ ሰው ዝም ብሎ የሚመስለው አለ ገንዘብ፣ እንናገራለን እናገራለን። በርግጥ የኔ ሚዲያ ላይ ቀጭ ቁልጭ ቀጭ ሁሉጭ ካልተናገር ካይሆንም ድብቅ ስለሌለ ማለት ነው። ቅድመ ዝግጅት እንዲህ አይነት ውሃ ለማስጠ ለማስወጣት ምን ማድረግ አለባቸው? ያ ሰው ማድረግ ያለበት በሜትር አምስት ሺህ ነው። በማኑዋል በማሽን ሲሆን ደግሞ ይጨምራል፣ ይጨምራል። ስለዚህ በሁለቱም ሰምታችኋል። ገንዘብም ብዙ ጊዜ ቢዝነስ ላይ መናገር መቻላል። በሁለቱም አለኝ ብሏል። በማኑዋል የምትፈልጉ ሰዎች ካላችሁ በሜትር እስከ አምስት ሺህ ብር ድረስ ብሏል። በማሽን ለሚቆፈር ደግሞ ይጨምራል። ማሽኑ ማወቅ ይቻላል። ማሽኑ እስከ አስር ሺህ እስከ አስር ሺህ ብር ድረስ ድንጋይም ከሆነ ዞሮ ዞሮ ተመሳሳይ ነው። ሌሎችም በሚቆፍሩበት ደረጃ ይሄንን መዘጋጀት አለባችሁ። አዎ ይሄንን መዘጋጀት አለባችሁ። እሺ ምርመራስ ያው ተናግሬ አለሁ። ለተመልካቾችም ብታስመረመሩ ይመከራል አካባቢው የሚታወቅ ከሆነ ደግሞ ለምርመራ ገንዘብ ማውጣት ላይጠበቅባቸው ይችላል። እውነት ነው። አሁን አንተ አስመርምረህ አይደለም ያወጣኸው? አዎ፣ በራስህ ነው። አዎ እዚህ አካባቢ ውሃ ስላለ ስለሚታወቅ፣ እሺ፣ ከዚህ በፊትም ሌላ ስላወጣን፣ ኦኬ፣ ውሃ በቅርቡ ስለምናገኝ አላስ መረመርንም አላስ መረመርኩ ነው ያወጣው። ግን ውሃ እንደዚያ አካባቢ ያልወጣ ደግሞ ከሆነ ቢያስመረምሩ በጣም ይቀላል ማለት ነው፣ ለአንተም፣ ለነሱ ስለዚህ ምን ተበላችኋል? የመጀመሪያው በሜትር 5000 ብር። ስንት ሜትር ተቆፍሮ ከፍል ልከፍል ይችላል የሚለውን ገንዘብ መዘጋጀት አለባችሁ። መመርመር አለበት። በማኑዋልም በማሽንም አገልግሎት እሰጣለሁ ብሏል። ለጊዜው አሁን ለምሳሌ የት ቦታ ነህ ሊሉ ይችላሉ። አሁን ለምሳሌ አፋር ሊደውልል ይችላል፣ ትግራይ ውስጥ ሊደውልል ይችላሉ። ለጊዜው አሁን አገልግሎት የምትሰጠው የት አካባቢ ነው? አሁን እኛ አገልግሎት ሁሉም ቦታ እንሰጣለን። አሁን ሌላ ክልል፣ ሌላ ሩቅ ቦታ ያሉ ልጆች ናቸው ልጆች አሉ፣ ስልጠና እንሰጣለን እያሰለጠን እዛ ላሉ ልጆች እንሰጣለን ስራውን ማለት ነው። ስለዚህ የትን ቦታ ትሰጣለን አንተ ለጊዜው አሁን አገልግሎት ለመስጠት? አሁን እዚህ አቃቂ አካባቢ ነው ያገኘው እኔ። ስለዚህ እዚህ አካባቢ ና አዲስ አበባ ለምሳሌ ሸገር ዙሪያ ላይ አሁን በጣም አሪፍ። ስለዚህ እዚህ አካባቢ ላይ ሸገር ዙሪያ ላይ ና አዲስ አበባ ላይ ማስቆፈር የምትፈልጉ ሰዎች ካላችሁ በጣም ብዙ ሰዎች እኔ ጋር ትደውላላችሁና ቀጥታ የሱንም ስልክ እስክሪኑ ላይ ጽፍላችኋለሁ አገልግሎቱ ማግኘት ትችላላችሁ እንደኔ አሰራር ደግሞ ሀብትሽ የስራ ሰው ባላለ ለአንተ ብቻ ሳይሆን ለሌሎች ሰዎች የስራ እድል ልትፈጠር እፈልጋለሁ እኔ ለሌሎች ሰዎች የስራ እድል ለመፍጠር ምን ያክል ዝግጁ ነህ ማሰልጠን ትችላለህ ወይ የሚሉትን ደግሞ እስኪ ተወሰነ ነገር ማሰልጠን ትችላለህ አዎ ማለት ስለዚህ በጣም አሪፍ የስልጠና ዋጋው ማወቅ ይቻላል የስልጠና ዋጋ ብዙም አይደለም። እሺ እስከ ስንት ብር ታስከፍላቸዋለህ? እ ቅጩን ተናግረው ተዘጋጅተው እንዲመጡ፣ ከ10000 እስከ 15000፣ ከ10000 እስከ 15000። አዎ አቅም ለሌለ ግድ የለህም እዚሁ ቃል አስገባ፣ ትንሽ ቀንስላቸው ትንሽ ቀንስ። አሁን ማኑዋል ስለሆነ የማሽን ሲሆን ቢጨምሩ ችግር የለውም። ትንሽ አሁን ምክንያቱም ጊዜው እንደምታየው ለሁላችንም ኑሮ ውድ ነውና ትንሽ አስተያየት አድርግ ጊዜው ቀንስ። በቃ 5000፣ 5000 እስከ 10000 አቅም ለሌላቸው እንደምታሉ ነጻም ማሰልጠን ትችላለህ። ስለዚህ አንተ ከኔ ጋር ትነጋገርና አቅም የሌላቸውን መርጠን ጊቭ አው ወይ የሚባል አለ ደግሞ እጣ እናወጣና እንሰጣቸዋለን፣ አቅም ለሌላቸው ሰው። በጣም አሪፍ። ስለዚህ አንደኛ ስልጠና ምሰጣችኋለሁ ብሏቸዋል። ችግር የለውም። በቀናነት በደግነት ነው እዩት። የትን ቦታ መቆፈር እችላለሁ ብሏል። እስክሪኑ ላይ በተቀመጠው ስልክ ቁጥር ደውሉለት በአስቸኳይ ባፋጣኝ። የምትመለከቱትን ውሃ ይሄው ተመልከቱት። 24 ሰዓት አይቋረጥም ብሏል። ተመልከቱት፣ ይሄን ውሃ ተመልከቱ፣ ተመልከቱት። እያያችሁት ነው ብዬ አስባለሁ። ይሄ ውሃ ሁን ያለ ቆጣሪ ያለ ገደብ እንደፈለጋችሁ ይሄ የጓሮ አትክልት ከኋላ የምትመለከቱት በቆሎ ነው። እንግዲህ በአሁኑ ሰዓት ላይ በጋ ነው። አሁን ያለሁበት ቦታ በጋ ነው። ዝናብ እየጣለ አይደለም። ይሄ በቆሎ ግን አሁን እንደፈለገ ግቢውን፣ አትክልት ለህንፃ መስሪያም እንደፈለገ መጠቀም ይችላል ማለት ነው። ስክሪኑ ላይ በተቀመጠው ስልክ ቁጥር ደውሉለት። ጎበዝ በርታ። እኔም በጣም እንደዚህ አይነት ሰው ደስ ይለኛል። ለተመልካቾች የመጨረሻ ስልክ ቁጥርን እስኪ በራስ አንደበት እስኪ ተናገር 973 እስክሪኑ ላይ ይጻፋል። ከእሷ እንደበትም ሰምታችኋል። የመጨረሻ ለወጣቱ ይሄ ተመርቆ ዲግሪ ተመርቆ ማስተሬት ተመርቆ ወደ ስደት እንሄዳለ ለእነሱ ለነዛ ወጣቶች ስራ የለንም ብለው በየቦታው በየሰፈሩ በተለያየ አይነት ሱስ ተጠቅተው ላሉ ሰዎች ምን ትመክራቸዋለህ? እስኪ ምክር ነው። እኔ አሁን በማስተርስ አለኝ። ኦኬ፣ ተመርቅ ያለው ማስተርስ ከአምቦ ዩኒቨርሲቲ ኦኬ። ስራ ደግሞ ምንድነው? ሰው ሰው ስራ ሲሰራ ይከብራል ማለት ነው። ኦኬ። ስለዚህ በቀላሉ ወጣቱ የትኛው ሙያ አይፈልግም። ይህንን ለማውጣት ማለት ነው በትንሽ ጊዜ ሰልጥነው ነው በትንሽ ጊዜ ደግሞ ብዙ ገቢ ማግኘት ይችላሉ። ብዙ ገቢ ማግኘት ይችላሉ። ቢዝነሱ እንዴት ነው? እስኪ በዚሁ ንገራቸው። ቢዝነሱ በጣም ቆንጆ ነው፣ አሪፍ ነው። በጣም ቆንጆ ስለዚህ ማስትሬት ተመረቀ መንግስት እንዳይቃወመኝ እንጂ በአሁኑ ሰዓት ላይ ከመቀጠር ይሄን የመሰለ ስራ በሳምንት የት ብረተሰብ ህብረተሰቡን ችግር ስለሚፈታ፣ አዎ መንግስት ምንም አይለንም። ስለዚህ በጣም አሪፍ ነው። በየቦታው ውሃ የተቸገራችሁ ሰዎች፣ ገጠር መስኖ ላይ መጠቀም የሚፈልጉ ሰዎች፣ ሕንጻ ግንባታ ላይ ያላችሁ ሰዎች፣ ድርጅቶች፣ ትምህርት ቤቶች፣ ውሃን ሆቴሎች፣ በቃ የትኛው ውሃ በነገራችን ላይ ህይወት ነው አይደለ? ስለዚህ ውሃን የሚፈልግ አካል በሙሉ ኮንታክት እያደረገ እሱም አለ ሌሎችን የምንለቀላችኋለን እንደ ያቀራቢያችሁ በሁሉም አቅጣጫ በሰሜንም በደቡብም በምስራቅም በምዕራብም በሁሉም ቦታ ላይ የሚቆፍሩ ሰዎችን ከዚህ በኋላ እንደዚሁ እናቀርብላችኋለን ኮንታክት አድርጉትና ውሃ ማስወጣት ትችላላችሁ ተነጋገሩ አቅም ለሌለው ሰው ያለውን ነገር አስተያየት እያደረግ እንድሰራላቸው በዚሁ አጋጣሚ ቃል ላስገባ እፈልጋለሁ የተሻለ ነገር ስራ በጣም ደስ ብሎኛል ይመቻችሁ ቻው በጣም እሺ እናመሰግናለን